የቡኒ ከለር አድናቂ ነኝ። ቡኒ ብዙ ጊዜ ለሁሉም ከለር ይሆናል። አምስት አርብ ነው ልብሱ። አብዛኛው ቀጭን ጥለትኛ የምንሰራው በአምስት አርብ ነው ምክንያቱም ሸብሸብ ብሎ ብትን ሲል ስለሚያምር ማለት ነው። ይህም ልብስ ለፈርጥ ይሆናል፣ በጣም ያምራል። እንደውም እዚህ ልብስ ላይ ፈርጥ ቢደረግበት ለፈርጥ የሚሆን ልብስ ነው። በተለይ ጥበብ የሚያቅ ሰው የአገር ባህል ልብስ በደንብ ለባሽ ሰው የዚህ ልብስ ውበት በጣም ይገባዋል። እና እንዴት ናቸው የለንግስት ጥበብ ቤተሰቦች? ዛሬ ደግሞ በተመሳሳይ ሰዓት ላይ መጥቻለሁ። አዲስ ቻናል እንደመሆኑ መጠን ሰብስክራይብ በማድረግ ሰፖርት አድርጉኝ። አዳዲስ ልብሶች፣ ቆንጆ ቆንጆ ልብሶች እያዘጋጀኝ በየጊዜው በዚህ ሰዓት ላይ እቀርባለሁኝ። ለዚኛው ሳምንት ደግሞ ያዘጋጀላችሁ ቀጫጭን ጥበቦች ናቸው። በሲምፕል ዋጋ የሀገር ባህል ልብሶችን ያዘጋጅችላቸዋለሁ። ወደ ሱ እንሄድ። በመጀመሪያነት ያዘጋጀውላችሁ ጥበብ ይሄ ነው። ከዚህ በኋላ ደግሞ ቆንጆ ቆንጆ የአገር ባህል ልብሶችን አሳያችኋለሁ። የተዘጋጀ አለ ጥበብም አለ። የመጀመሪያው ልብስ ይሄኛው ከለር ነው፣ ዶቃ ከለር በሻምፓኝ ወርቀ ዘብ ነው የተዘጋጀው። ይሄ ልብስ በእጅና አንገት ጥልፍም በወራጅም የሚሆን ነው። ብዙ ጊዜ ቀጭን ጥበቦች በወራጅም በእጅና አንገትን ቢሰሩ በጣም ያምራሉ። ምክንያቱም ሲምፕል ስለሆነ ዋና አላማው የሚገድበን ነገር የለም እና ይሄ ልብስ በእጅ ጥልፍም በማሽን ጥልፍም የሚሆን ነው። ብዙ ጊዜ የእጅ ጥልፍ እላለሁኝ እና የሰው ፍላጎት ስለማይታወቅ ነው፣ የማሽን ጥልፍም ቆንጆ ሆኖ ይሰራል። ቀጭን ጥልፎች ግን በእጅ ጥልፍ ቢሰራ ሞር መክራለሁኝ ምክንያቱም ውበቱ በጣም የሚያወጣው የእጅ ጥልፍ ስለሆነ ይሄ ልብስ በእጅ ጥልፍ ሲሰራ 17 ሺ ብር ነው። በማሽን ጥልፍ ደግሞ ሲሰራ 14 ሺ ብር ነው። በቀጣይ ደግሞ ያዘጋጀውላችሁ እችኛ ፐርፕል ከለር ናት እና ላዩ ላይ ፒንክ አለችት በጣም ደስ የሚል ከለር ነው። በጣም የሚያምር ከለር ነው። ይሄ ከለር ለየትኛውም ቆዳ ይሆናል። ለቀይም፣ ለጸይምም የሚሆን ከለር ነው። ዳይመንድ ናት ፈርጧ። ከታች ፈርስ አለው። ያ ፈርስ ደግሞ በማድረቂያ ይሸፈናል። ረዲ በሳባ በሳተን ምናምን ቢሸፈን ሳተን የመመዘዝ አይነት ባህሪ ስላለው፣ በማድረቂያ ሲሸፈን ግን የስፌቱም አይታይም ልብሱም ደግሞ ወደ ታች አይጎትተውም እና በማድረቂያ ቀጭን ጥለት በማድረቂያ ነው የሚሸፈነው። ይሄ ልብስ በቀጭን ወራጅ ቢሰራ እና ደግሞ ትንሽ ቆንጆ የሆነ መስቀል ቢኖረው አምስት አርብ ነው ልብሱ። አብዛኛው ቀጭን ጥለት እኛ የምንሰራው በአምስት አርብ ነው ምክንያቱም ሸብሸብ ብሎ ብትን ሲል ስለሚያምር ማለት ነው። ይሄ ልብስ በወራጅ በእጅ ጥልፍ ከሆነ 19 ሽ ብር ነው። ጥበቧ ቆጆ የሆነች ጥበብ ናት፣ ሲምፕል ናት እና ደግሞ በደንብ የተመታ የሸማኔ ፈርጥ የሚባል ስራ ነው እና ይሄ በእጅ ጥልፍ እንደዛ ነው ዋጋ። በማሽን ጥልፍ ግን 15 ሽ ብር ነው። በቀጣይ ያዘጋጀሁላችሁ ደግሞ ይሄኛው ጥበብ ነው። ይሄ ጥበብ በጣም የሚያምር ጥበብ ነው ምክንያቱም ከለር አገባቡ እንደምታዩት ያምራል። ሁሌም የሚለበስ አይነት ከለር ነው እና ደግሞ አይን ላይም የተለመደ አይነት ከለር ሆኖ ግን በጣም የሚያምር አይነት ከለር ነው ሁሉም ሰው ምርጫ የሆነ ከለር ነው ለጸይም ሰው በጣም ያፈካል ለቀይም ሰው እንደዛ በጣም ያፈካል ከለር አይመርጥም ይሄ ልብስ ደስ የሚለው ፓርቲያ ነው እንደምታዩት ፈርጥ ጥበብ ነው ሙሉ በፈርጥ የተሰራ ነው በውቅ ሸማኔ የሚሰራ ነው ምቱም በደንብ የተመታ ነው አምስት አርብ ነው ከሙሉ ነጠላ ጋር እንደዚህ አየር መንገድ ስታይል ተደርጎ ተሰርቶ በወራጅም በእጅ ጥልፍም የሚያምር ልብስ ነው ሁሉንም ሰው ማዘነጥ ይችላል ቀጭን ጥበብ ብዙ ጊዜ የምንመርጠው ምክንያት ለሁሉም ሰው ይሆናል። የመክበድ የመጭነቅ የማሳጠር የሆነ ድብልብል የማድረግ አይነት ነገር የለውም ሁሉንም ሰው ያሳምራል። እና ይሄ በወራጅ ሲሰራ 19 ሺህ ብር ነው፣ በእጅ ጥልፍ ማለት ነው። በማሽን ጥልፍ ደግሞ በወራጅ 15 ሺህ ብር፣ እጅና አንገት ሲሆን ደግሞ ዋጋው እየቀነሰ ይሄዳል። ይጨመር ይቀነስ የምትሉት ካለ ደግሞ ከእናንተ ጋር እየተነጋገርን የምንጨምረውን እንጨምራለን፣ የምንቀነሰው ይቀነሳል ማለት ነው። እሽን ቀጣይ ደግሞ እቺ ናት። እችኛዋ ከለር አያቸዋት ልክ እንዳይቀድሙ ፈርጥ ናት ግን በጣም ቀጭን አምስት ሳንቲም የሆነች ጥበብ ናት። በአምስት አርብ ነው የተዘጋጀው ይሄኛው ልብስ ኦልሬዲ ከላይ ራሱ ባዶ ተደርጎ ወይ ደግሞ እዚች ጋር ትንሽ ጥልፍ ተደርጎ ቢሰራ ሞር ሲምፕል ነው በጣም ያዘነጣል። ሁሉ የሚለበስ በተለይ ደግሞ ለወጣት ሴት ቀለል ማለት ነው የምፈልገው ካለች እዚህ ጋር በምትፈልገው አንገት ዲዛይን ተሰርቶላት ሲምፕል የሆነ ጥልፍ ተጠልፎ ያምራል። በወራጅ መሆን ይችላል። በእጅና አንገት ጥልፍ መሆን ይችላል። ከለሩ ያምራል። እዚህ ላይ ደግሞ ፈርጥ ብናደርግበት ኦልሬዲ ውስጡ እንትን ዳይመንድ ዳይመንድ ስላለው እዛ ላይ ፈርጥ ሻምፓኝ ፈርጥ ብናደርገው፣ ቀይ ፈርጥ ብናደርግ ከሁሉም ጋር ይሄዳል። ሰርግ በተለይ ማታ ዲነር ምናምን ፕሮግራም ላላባችሁ ሰዎች በፈርጥ በጣም ያምራል። ብዙ ጊዜ ለእራት ላይ ፈርጥ እናደርጋለን እና በፈርጥ ያምራል። ይሄ ልብስ በወራጅ ሆኖ በማሽን ጥልፍ ሲምፕል ከሆነ 13 ሺህ ብር ነው። ይሄ ደግሞ ጎመኔ ነው። መቶ ቁጥር ይባላል። ሱፍ ነው ጨርቁ። ሳብ አይደለም እና ትንሽ ኮስተር ያለ ጥበብ ነው። ሰፊ ጥበብ ቢሆንም በሰፊ ጥበብ የሚሰራ በቀጭንም የሚሰራ ኮስተር ያለ ጥበብ ነው ማለት በቃ ትክክለኛ ጥበብ የሚባለው ይሄ በደንብ እናቶች የሚያውቁት ጥበብ አለ አይደለ? እሱ ጥበብ ነው እና በእጅ ጥልፍ ቢሆን ወደታች ቢወር ወራጅ ቢሆን በጣም ያምራል። የማድመቅ አይነት ባህር ያለው ትልቅ ልብስ ይመስላል። ካልሆነ ደግሞ በእጅና አንገት ጥልፍም ካላችሁ፣ ሲምፕል ነገር ካላችሁ አንገትና እጆ ነው። ቤልት ላይ ይሰራ ካላችሁ ይሆናል። ይሄ ልብስ አምስት አርብ ነው። ለእጅ ጥልፍም ለማሽንም የሚሆን አይነት ልብስ ነው። አንዳንዴ ይለያያል ምናምን ብላችሁ የምትፈሩት አይደለም። እና አርቡ እንደምታዩት ሰፊ አርብ ነው። 75 ሳንቲም ነው። ይሄ ልብስ በወራጅ ሲሰራ 17 ሺህ ብር ነው። ሲምፕል አድርገው ካልን ደግሞ እስከ 15 ሺህ ብር ይሄዳል። ይህም ልብስ ለፈርጥ ይሆናል። በጣም ያምራል። እንደውም እዚህ ልብስ ላይ ፈርጥ ቢደረግበት፣ ግሪን ፈርጥ ቢደረግበት እና ሬንቦ ከለር የሚባል ፈርጥ አለ እሱ ፈርጥ ቢደረግበት በጣም ያምራል። ለፈርጥ የሚሆን ልብስ ነው። ይሄኛው ልብስ እንደ ቅድሙ ኮስተር ያለ ከለር የሚባል አይነት ነው። እንደምታዩት ጥበብ ነው፣ ፈርጡ ውስጥ ድረስ የገባ ነው። በጣም የሚያምር አይነት ከለር ነው። በተለይ ጥበብ የሚያቅ ሰው፣ የሀገር ባህል ልብስ በደንብ ለባሽ ሰው የዚህ ልብስ ውበት በጣም ይገባዋል እና ጥበብ ትክክለኛ ጥበብ ነው። በሰፊም አለው። ይሄ ልብስ በጠባቡ ሆኖ ተሰርቶ ነው። ይሄ ልብስ ለፈርጥ የሚመች ነው። ወረዴ ውስጥ ራሱ ፈርጥ አለው። በጎልደን የተሰራ እዚ ለፈርጥ ብናደርግበትና ከላይ በሚገርም ዲዛይን ብንሰራ፣ ወጣት ከሆንሽ ከጀርባ ክፍት አድርገን ብንሰራው ምናምን የምር የሚያዘነጥ አይነት ልብስ ነው። በቃ ለሁሉም ለሰርግ ራሱ አርገሹ ብትወጭ የምትወጁ አይነት ነው። ለእናቶች ደግሞ ከተፈለገ በወራጅ ቢሰራ፣ እጅና አንገት ጥልፍ ቢሰራ እንደዚህ እናቶች አሁን እኔ እንደለበስኩት አየር መንገድ ስታይል የሚለብሱ ከሆነ ደግሞ በወራጅ ቢሰራ ይበልጥ ሪኮመንድ አደርጋለሁ። ለማሽን ጥልፍ ለእጅ ጥልፍም ያምራል፣ ግን ይህም በማሽን ጥልፍ መስራት ትንሽ ክብሩን ማሳነስ ነው የሚሆነው። ልብሱ በጣም ቆንጆ ስለሆነ በእጅ ጥልፍ ሲሰራ ይበልጥ ያምራል እና ዚህ ዚህ ውስጥ ፈርጥ ሲደረግበት በጣም የሚያምር አይነት ልብስ ነው የሚሆነው። አምስት አርብ ነው የዚህ ልብስ ዋጋ። በወራጅ ከሆነ 19 ሺህ ብር ነው። እጅና አንገት ከሆነ ዋጋው ይቀንሳል። ሲምፕል እናድርገው ካልን ደግሞ የዚህ ልብስ ሲምፕል ሲሆን ዋጋው 13 ሺ ብር ነው። ይሄኛው ልብስ ደግሞ ሲምፕል ልብስ ለምትፈልጉ ሰዎች፣ ለቤተ ክርስቲያን ዝም ብሎ ጣል ለማድረግ እንፈልጋለን ለምትሉ ሰው ለሰው ጊፍት መስጠት የምትፈልጉ ሰው ዋጋውን በጣም ቀለል ያለ ነው። ከለሩ ጥቁር ኦሬንጅ ምናምን አይነት ከለር ነው። ደመቅ ያለ ከለር ነው። ይሄ ልብስ ትንሽ ቀላል አለ ሰው ሪኮመንድ እናደርጋለን። አያጠቁረም ውበልጥ ውበትን የማውጣት ባህሪ አለው የዚህ ልብስ እንትኑ አምስት አርብ ነው ፣ አርቡ የአርባ ስፋት ስልሰባ ናት። ሲምፕል ነገር ናት። በጣም ከላይ እንትን ምንድን ነው የሚባለው፣ አንገት ቪ ተደርጎ ቢሰራ ይሄ ልብስ ወራጅ ለመሆን አይችልም ወይ፣ ደግሞ ወራጅ እናደርገው ካልን ደግሞ እዚች ጋር አካባቢ ትንሽ ወረድ ያለ አካባቢ ተደርጎ ተጠልፎ ነው እንጂ እታች ድረስ ሲወርድ ልብሱ ትንሽ ጥቅጥቅ የማለትና የመጭነቅ ባህሪ ያለው፣ ለእጅና አንገት ጥልፍ፣ ወገብ ላይ ቤልት ለሆነ ነው የሚያምረው ይሄ ልብስ አልቆ አስራ ሁለት ሺ ብር ነው። ይሄ ልብስ ደግሞ ቡኒ ነው። በዘጠና ቁጥር የተሰራ ነው። የቡኒ ከለር አድናቂ ነኝ። ቡኒ ብዙ ጊዜ ለሁሉም ከለር ይሆናል። ጸየም ላሉ ሰዎች ደግሞ ኑድ ከለር ስለሆነ የሚሆነው እነሱ ላይ ይበልጥ ውበታቸውን የማውጣትና ይሄ ኩል የማድረግ ባህር ያለው፣ ለቀይ ሰዎችም ደግሞ ውበታቸውን የማውጣት ባህር ያለው ጸጥ ያለ ከለር ስለሆነ እነሱን እንድናይ እንጂ ልብሱን እንድናይ አይጋብዘንም። አንዳንድ ልብስ አለ ልብሱ ብቻ ጮሆ ውበትን የሚደብቅ አይነት ይሄ ግን የነሱን ውበት ነው የሚያወጣው። ቡኒ ከለር ብዙ ጊዜ ውበትን አውጥቶ ከዛ ወደ ልብሱ ነው የምንሄደው። ዋናው አላማችን ደግሞ እኛ ማማር አይደለ ከልብሱ በላይ። ይሄ ከለር ቡኒ ነው። አምስታር ሆኖ መሰራት ይችላል። ይህ ልብስ በወራጅ ከሚሆን ይልቅ እጅና አንገት ሆኖ ከጀርባ ክፍት ወይ ደግሞ ቪው ወደታች ወረድ ያለ ቆንጆ ቆንጆ ዲዛይኖች ቢሰራ ይበልጥ ያምራል። ለሰርግም ለሁሉም ፕሮግራም ይለበሳል። እዚህ ላይ ፈርጥ ሲደረግበት ደግሞ ይበልጥ ውበቱ ይወጣል። የዚህ ልብስ ዋጋ አስራ አምስት ሺህ ብር ነው። ፈርጥ ከተደረገበት ዲዛይን፣ ቄር ካላችሁ ይጨመረው የምትሉት ነገር ደግሞ እየተነጋገረ የምንቀንሰው እንቀንሳለን፣ የምናስተካክለው ደግሞ እናስተካክላለን። እቺ ከለር ደግሞ ኑድ ከለር ናት። ውስጧ በጣም ብዙ ከለሮች አሉት። የዚህ የልብስ ከለር ጸጥ ያለ ከለር ነው። ይሄ እንደነገርኳችሁ እንደቅድሙ ልብስ ለሁሉም ከለር ይሆናል። ለጸይምም ለቀይም ይሆናል። አንድ ደረጃ አለው ከታች። ይሄ ልብስ በዙሪያም መሆን ይችላል። ልክ እንደዚህ በደረጃ ሆኖ አራቱም አርባ አምስቱም ማ አዙረን መስራት እንችላለን። ከፈለጋችሁ ደግሞ ከታች ከፊቷን አንዷን አርብ ቀነሳ አድርገናት ለወራጅ ማድረግ እንችላለን። ይሄ ልብስ በእጅና አንገት ጥልፍም በፈለጋችሁት አይነት ዲዛይንም በወራጅም ይሆናል። በወራጅ ማድረግ ከፈለግን አንዷን እናወጣ እንቀጣታለን እዚች ጋር ያላችኋል። ለእጅና እንገጠልፍ ግን በዙሪያ መሆን ይችላል። ከፈለጋችሁ አንድ ደረጃ እንጨምር ካላችሁም አንድ ደረጃ መጨመር ይችላል። የዚህ ልብስ እንትኑ አሪፍነቱ ምንድን ነው? ለሁሉም ሰው ከለር መሆኑና እንደምታዩት ከለሯ በጣም ጸጥ ያለች ከለር ናት። ይሄ በጣም የሚወደድ የሚሰለች አይነት ከለር አይደለም። ይሄ ለበስኩት ወይ ደግሞ አንድ አይታችሁት ሁሉም ሰው አድንቆ ከዛ ሰው የሚጠላው አይነት ልብስ አይደለም። ሁሌም በደግ አረጋችሁ የምትለብሱት አይነት ከለር ነው። ለፈርጥም ይሆናል ደግሞ ፈርጥን ብናረግበት ባናረግበት ራሱ የዚህ ልብስ ውበት ምንም የሚጨምረው የሚቀንሰውም ነገር የለም እና ይሄ ልብስ አልቆ አስራ አምስት ሺህ ብር ነው። በእጅ ጥልፍ ቢሆን ያምራል፣ ግን ደግሞ ለማሽን ጥልፍ የሚሆን አይነት ከለር ነው ልብሱ። አይለያይም፣ ከለሩ ቆንጆ ስለሆነ ማለት ነው። እሺ፣ አሁን ደግሞ እኔ የለበስኩትን ልብስ ነው የማሳያችሁ። እኔ የለበስኩት ልብስ በጣም ትልቅ ልብስ ነው። ለፕሮግራም የሚሆን ልብስ ነው። ለክርስትና ባለቤቶች፣ ለክርስትና እናቶች፣ ለእናቶችም ለወጣትም የሚሆን አይነት ከለር ነው ልብሱ። ትልቅ ልብስ ነው። አሁን ይሄ ልብስ ሙሉ የማሽን ጥልፍ አይደለም። ልሙጥ ላይ ይችኛዋ መደቧ ልሙጥ ጨርቅ ላይ የማሽን ጥልፍ ተጠልፎ ነው። ያንን የምናደርግበት ምክንያት ሙሉ ጥልፍ ስናደርገው በጣም ብዙ ሰው ከበደን፣ ልብሱ ጎተተን፣ ያስጨንቀናል አንድ ቀን ለብሰን እንኳን መዋል አንችልም ለሚሉ ሰዎች ከታች መደቡን በልሙጥ እናደርግና ላዩ ላይ ዲዛይኑ ሲለጠፍ። አሁን ይሄ የለበስኩት ልብስ በጣም ቀላል ነው። ነጭ ኖርማል ቀጭን ጥለት እንደለበስኩኝ አይነት ስሜት ነው ያለው። አይከብድም፣ ወደ ታች የመጎተት ስሜት የለው፣ የሚሰለችም አይነት ነገር አይደለም። እና ለትልቅ ፕሮግራም ላላችሁ ወይ ደግሞ ትልቅ ልብስ ለምትወዱ ሰዎች ሪኮመንድ አደርገዋለሁ። ፈርጥ አለው። ውስጡ ላይ እንደምታዩት ሻይን የሚያደርገው እንዳለ ፈርጥ ነው። አንገቱ ደግሞ ይኸው እንደዚህ ነው የተሰራው። ከፈለጋችሁ እዚህ ጋር ቤልት ማድረግም እንችላለን። ደግሞ ቪና የምፈልገው ካላችሁ ከጀርባ ክፍት እንደምትፈልጉት አይነት አድርገን እንሰራላችኋለን። የዚህ ልብስ ዋጋ 25 ሺ ብር ነው። ሙሉ ደግሞ በማሽን ጥልፍ የምንፈልገው ካላችሁ 35 ብር ነው። እስካሁን ድረስ ከኔ ጋር ስለነበራችሁ፣ ስራዎችን ስላያችሁልኝ፣ አብራችሁን ስለቆያችሁ በጣም አመሰግናለሁ። የራሳችሁ ዲዛይን ካላችሁ ፎቶ መላክ የምትፈልጉ ካለ በራሳችሁ ዲዛይን በፎቶችሁ ሰራላችኋለሁ እንደነገርኳችሁ የራሴ ዲዛይን አለኝ፣ አዲስ ዲዛይን ፈጥረሽልን፣ ለሰርጌ ለፕሮግራሜ፣ ለልጄ ልደት ምርቃት፣ ሰርተሽ አሳምሪ ለምትሉ ደግሞ በቃላችሁ መሰረት አስደስታችኋለሁ። ቆንጆ አድርጌ ፕሮግራማችሁን አሳልፍላችኋለሁ። አዲስ ቻናል እንደመሆኑ መጠን ሰብስክራይብ በማድረግ ሰፖርት አድርጉኝ። መልካም ጊዜ።